እነዚህን ካየሽ የፍቅር ግንኙነቱ አብቅቷል! አሁን ከዚህ በኋላ መቆየት ከመጎዳት ውጪ ምንም የሚጨምርልሽ ነገር የለም። የእኔ ውድ እህት እነዚህን ያበቃለት የፍቅር ግንኙነት ምልክቶች ችላ ማለት የማትፈልጊውን ዋጋ እንድትከፍይ ያደርግሻልና ቪዲዮን ላይክ አድርገሽ እስከ መጨረሻው ተከታተይኝ። ሰላም፣ ሰላም እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት ይህ ሁለተኛ የዩቲብ ቻናል ነው። በዚህ ቻናል እኛ ሴቶች ከወንዶች ጋር ያለን የፍቅር ግንኙነት እንዴት አድርገን ውጤታማ ማድረግ እንችላለን፣ እንዴት አድርገን ራሳችንን ማሳደግ ጥሩ ሚስት፣ ጥሩ ፍቅረኛ ማድረግ እንችላለን የሚለውን በደንብ የምናወራበት ቻናላችን ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮ ለብዙ እህቶቻችን እንዲደርስ ደግሞ ላይክ አድርጉት። ወደ ዋናው ነጥባችን ስንገባ ዛሬ ወደ ሰባት የሚጠጉ ሀሳቦችን ይዤልሽ የመጣሁት ያበቃለት የፍቅር ግንኙነት ላይ የሚታዩ ነገሮች ናቸው። እነዚህ ነገሮች አይተሽ በፍጹም ችላ እንዳትይ። አንዳንድ ጊዜ የፍቅር ግንኙነት በቃ ብዙ የፍቅር ግንኙነት ይቋረጣል አይደለ? ብዙቻችሁ ገጥማችሁ ይሆናል። በሌላም ሰው አይታችሁ ይሆናል ግን ትክክለኛ ታይም ደግሞ የሚባል ነገር አለ። አንዳንድ ነገሮች መቆማቸው መቋረጣቸው ላይቀር በጣም ብዙ ጊዜ እያስታመምን በጣም ብዙ ጊዜ መቆየት የሌለብንን ጊዜን ቆይና ፔኑ በጣም ከባድ ይሆንብናል፣ ህመሙ ከባድ ይሆንብናል። ሶ ምንም ነገር የማይሆን ነገር ከሆነ በጊዜው በወቅቱ መሆኑ የሚሰጠን አንድ አድቫንቴጅ አለ። ስለዚህ እነዚህ ነገሮች ችላ ማለት ብዙ ዋጋ ስለሚያስከፍልሽ በደንብ አድርገሽ አዳምጭ። የመጀመሪያው ነገር አንድ የፍቅር ግንኙነት አብቅቶለታል የሚባለው አብራችሁ ከመሆን ይልቅ ለየብቻችሁ የምታሳልፉትን ጊዜ ፕሪፈር ስታደርጉ ነው። እንዴት ነው፣ የፍቅር ግንኙነት ላይ በጋራ የምታሳልፉት ጊዜ በጣም ትልቅ ቦታ ይሰጣል አይደል በዛ ጊዜ በቃ ትልቁ ነገር ለፍቅር ግንኙነት ጊዜ ነው ሶ ያንን ጊዜ ከማሳለፍ ይልቅ ሁለታችሁም ለየብቻችሁ የምታሳልፉት ጊዜን ስትመርጡ ተገናኝታችሁ ለመለያየት ስትቸኩሉ አይደርስም ወይ ስትሉ እና ምን ያህል መለያየትን እንደፈለጋችሁ የሚያሳይ ነው ነገር ብዙ ጊዜ ነው ነው ትችላላችሁ ግን ልብ ላትሉ በደንብ አድርጋችሁ ምናምን ልትሉ አብራችሁ ስትሆኑ ስትገናኙ የምታሳልፉት ጊዜ ምን አይነት ጊዜ ነው? ለመለየት ትቸኩላላችሁ፣ ወይስ ባንለያይ ብላችሁ ነው የምታስቡት? ለብቻችሁ የምታሳልፉት ጊዜን ኢንጆይ ታረጉታላችሁ ወይ? አብራችሁ ካለው ጊዜ በላይ ማለት ነው። ይህን ጥያቄ የራሳችሁን ጠይቁ። እነዚህ ነገሮች ካያችሁ በጣም ትልቅ የሆነ ሳይን ነው ማለት ነው፣ ምልክት ነው የፍቅር ግንኙነቱ እንዳበቃለት። ሁለተኛ ዲፕ የሆነ ወይም ደግሞ ጥልቀት ያላቸውን ነገሮች ማውራት ስታቀውሙ፣ ደህና ነህ፣ እንዴት ነህ፣ ስራ አሪፍ ነው፣ በላህ ጠጣህ፣ በቃ ጀስት ዝም ብሎ ከማንም ሰው ጋር ሊወሩ የሚችሉ ወሬዎችን ብቻ እያወራችሁ ራሳችሁን ካገኛችሁት፣ እንግዲህ ፍቅረኛ ማቾች ሆናችሁ። በተለይም ደግሞ በብዛት በደንብ ትኩረት ሰታችሁ የምታወሩት ያንዳችሁን የሌላኛችሁን ስሜት ነው አይደለ? የተሰማቸውን ስሜት እንዲገልጹላችሁ፣ እንዲያወሯችሁ ትፈልጋላችሁ። ፍቅር ግንኙነት ላይ ይሄ ኤክስፔክት ይደረጋል፣ ይጠበቃል። ኢሞሽናል ሴኩሪቲ ወይም ደግሞ በቃ ፊሊንጎ አለ በጣም በቃ ሴፍ የመሆኑ ስሜት ይሰማቸዋል። ከእነሱ ጋር ስትሆኑ ስሜታችሁን ትገልጻላችሁ፣ እነሱ የሚነግሯቸዋል። ያ ነው ኮኔክት የሚያረጋችሁ ግን አሁን ስለ ኖርማል ነገር ብቻ የምታወሩ ከሆነ ያንን ሉዝ አርጋችኋል ማለት ነው። ኮኔክሽናችሁን ሉዝ አርጋችኋል ማለት ነው። ስለዚህ በቃ ራሳችሁን ኖርማል ነገር እያወራችሁ ካገኛችሁት ማንኛውም ሰው የሚያወራውን ነገር ማለት ነው፣ በላህ፣ ጠጣህ፣ መጣህ፣ ገባህ፣ በቃ አይነት ወሬ ብቻ የምታወሩ ከሆነ አይሆንም፣ አብቅቷል። የፍቅር ግንኙነታችሁ አብቅቷል። ኢሞሽናል ኮኔክሽናችሁን ሉዝ አድርጋቸዋል። ሶስተኛ ትችት ከበዛ በቃ አንቺም ልትሆኝ ትችላለሽ፣ እሱም ሊሆን ይችላል። በቃ የሚታየው ነገር እርስ በእርሳችሁ የሚታያችሁ ነገር ኔጌቲቭ ነገር ከሆነ ብቻ ማለት ነው። አሁን ሰውን ስትወዱት ማለት ነው በቃ ፖዚቲቭ ነገር ነው በቃ የሚታያችሁ። በቃ የምትጠሩት ቃል በፖዚቲቭ ነው። በቃ ወይኔ ስታምር ስታምሪ ነው፣ ጥሩ ነገሩን ቀና ሰው ነው፣ ጥሩ ሰው ነው ምትሉት። ከፍቅር ግንኙነት ውጪም ወታችሁ ዝም ብላችሁ የምትወዷቸውን ሰዎች አስቡ። በቃ ስለነሱ የሚመጣላችሁ መልካም ነገር ብቻ ነው። ግን እነሱ ሰዎችን የመጥላት ነገር እራሳችሁ ላይ ብታዩ እንደ ምሳሌ ነው ደግሞ፣ ብትጠሏቸው በቃ ያለ የሌለ ኔጌቲቭ ነገር ተክተልትሎ ነው የሚመጣው ማለት ነው። በቃ እንዴ እንደዚህ ነበረው፣ እንዴ እንደዚህ ነበራት እስክትሉ ድረስ ኔጌቲቭ ነገራቸው በጣም ጎልቶ ይታያችኋል። ሶ አብራችሁ ሆናችሁ ግን ክሪቲሲዝም ከበዛ ወይም ደግሞ መተቻቸት፣ አንዳችሁ ሌላኛችሁ ጋር ያለ ኔጌቲቭ ነገር አጉልቶ ማውጣት፣ ድሮ ያልታያችሁ አንቺም ልትሆኚ ትችያለሽ፣ እሱም ሊሆን ይችላል። እንደዚህ ነገሮች ከበዙና ከተደጋገሙ በቃ የፍቅር ግንኙነቱ አብቅቷል ማለት ነው። ከላይ የዘረዘርኳቸውም ቀጥሎ የምነግራችሁን ነገሮች አንድ ላይ አድርጋችሁ ማለት ነው። አራተኛ እኔ በጣም ወሳኝ ነው የምለው ይሄንን፣ የእውነት ሪስፔክት ወይም ደግሞ መከባበርን ከመሀላችሁ ካጣችሁት ይህ ንቀት በተሞላበት ንግግር ስትነጋገሩ እራሳችሁን ካገኛችሁት፣ አብራችሁ ናችሁ አላችሁ፣ ወድሃለሁ፣ ወድሻለሁ ልትባባሉ ትችላላችሁ። ግን በቃ መከባበር ከሌለ የራስ ጉዳይ የራስ ጉዳይ እየተባባላችሁ የምትጫጫሁ፣ የምትሰዳደቡ፣ የምትነጋገሩ ከሆነ በቃ እዛ ቦታ ላይ ማቆም አለባችሁ። ሪስፔክት ወይም ደግሞ መከባበር ከመሀላችሁ የለም ማለት በቃ ምንም ነገር ማድረግ አትችሉም ማለት ነው። አንድ እርምጃ መራመድ አትችሉም ማለት ነው። የጊዜ ጉዳይ ነው እንጂ በጣም ጥሩ ባልሆነ መንገድ መለያየታችሁ አይቀርም ማለት ነው። እንደዚህ አንዴ መሰዳደብ አንዴ ጥሩ ያልሆኑ ነገሮችን መነጋገር ከጀመራችሁ መመለሻ የለውም። ምክንያቱም እነዚህ ነገሮች በጣም ይጎዷችኋል። በቃ አንዳችሁ ሌላኛችሁ ላይ ጠባሳ የሚሆኑ ነገሮችን እየጨመራችሁ እያጠራቀማችሁ ነው የምትሄዱት እና መከባበርን ካጣችሁት ከመሃላችሁ ዲስሬስፔክት ስትደራረጉ ራሳችሁን ካገኛችሁ ትልቅ ምልክት ነው። በቃ ይሄ በመካከላችሁ ያለው ነገር እንዳበቃ የሚያሳይ ትልቅ ምልክት ነው። አምስተኛ ስለ መለየት ስታወሩ ምንም ካልመሰላችሁ፣ አንቺ ራስሽ በራስሽ በግልሽ መለየትን ስታስቢ ከሱ ጋር ምንም ካልመሰለሽ በቃ እሱም እንደዛው። ስታወሩም እርስ በርሳችሁ ቁጭ ብላችሁ አንዳንድ ጊዜ ያላደለ ስለመለየት አንስታችሁ ካወራችሁ፣ ምናልባት ማለት ነው፣ ካወራችሁ ምንም ካልመሰላችሁ፣ ይሄ የፍቅር ግንኙነት ላይ ኖርማል ተደርጎ የሚቆጠር ነገር አይደለም። ጤናማ የሆነ የፍቅር ግንኙነት ውስጥ ስትሆኑ መለየት የሚባለው ቶፒክ አይደለም። እንደዚህ ቁጭ ብላችሁ ልታወሩበት ማሰቡ ራሱ በጣም ነው የሚያስደነግጣችሁ። በጣም ነው የሚረብሻችሁ። የሆነ ነገር ነው ውርር የሚያረጋችሁ። በቃ ኖርማል ጤናማ የፍቅር ግንኙነት መሆኗን የምታውቁት አንዱ በዚህ ነው። መለየት ኮንፈርት የሚነሳችሁ ነገር ነው እንጂ እንደ ቀልድ ዝም ብላችሁ እንደ ማንኛውም ንግግር የምታወሩት አይደለም። ሰው እናንተ ጋር ሲመጣ ግን መለየትን ቀለል አድርጋችሁ ማውራትና ስታስቡትም የተለየ ስሜት የማይሰጣችሁ ከሆነ የማይረብሻችሁ ከሆነ አብቅቷል ማለት ነው። አትልፉ። ስድስተኛ በፊት ላይ የምታዩአቸው የተለያዩ ችግሮች ይኖራሉ፣ ሰዎች ላይ አይደለም፣ የምትወዱት ሰው ላይ የሆነ ችግር ስታዩ፣ በቃ ያንን ችግር እንዲያስተካክል ትፈልጋላችሁ፣ ትነግሩታላችሁ፣ በቃ ይህን አድርገው ምናምን ትሉታላችሁ። እና አሁን ግን ያንን ኮምፕሊትሊ ስታቆሙ፣ እዚህ ጋር እንዳይምታታባችሁ፣ ቅድም ክሪቲሲዝም ያልኳችሁ እሱ ትችት ነው። ለምን እንደዚያ አደረግሽ? ለምን ወደዚያ አትሄጂም? ለምን እንደዚያ አትመጣም? ለምን እንደዚያ አታረ እሱ ያንዳንዱ ነገር ላይ በቃ መተቸት ነው። እሱ ኖርማል አይደለም። ይሄ የምላችሁ ጀስት በባህሪ ደረጃ ሰውን ስትወዱት የሆነ ነገር እንዲያስተካክል ትፈልጋላችሁ፣ አይደለ? ከመውደድ መነጨ። ከናንተ ጋር የሚያለው ነገር ጥሩ እንዲሆን፣ የሆነ ነገሩ እንዲያስተካክል ትፈልጋላችሁ፣ ትነግሩታላችሁ፣ ታረሙታላችሁ፣ ትከታተሉታላችሁ። ያንን ማድረግ ኮምፕሊትሊ ስታቆሙ በቃ ጊቭ አፕ አርጋቸዋል ማለት ነው። ተስፋ ቆርጣቸዋል ማለት ነው። በዛ ሰው ተስፋ ቆርጣቸዋል። በቃ አይለወጥም ወይ ያስተካከልም ዝም ብየንም ደክሞ ብላችሁ እየተሰማችሁ ነው ማለት ነው። ሰው እንደዚህ አይነት ደረጃ ላይ ከደረሳችሁ ሞክራችሁ ሞክራችሁ ትታቸዋል፣ አብቅቷል ማለት ነው። በመጨረሻ ሰባተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ ምንድነው እምነት ስታጡ ነው። በመካከላችሁ እምነት ሲጎድል፣ የሚልሽን ነገር ሳታምኑ ስትቀሪ እውነት አሁን እንደዚህ እንት ብሎ ነው መጠራጠር ስትጀምሪ፣ እሱ ጋርም እንደዛ ማመን ሲያቆም አንቺ የምትናገሪያቸውን ነገሮች እያንዳንዱ ነገሮች ኮስሽን ማድረግ ሲጀምር እንግዲህ እምነትን በመካከላችሁ ካጣችሁት ይህም ብዙ ርቀት መጓዝ የማያስችላችሁ ነገር ነው። እውነት ለመናገር የፍቅር ግንኙነትን የሚያቆሙ ብዙ ነገሮች አሉ። እንደ መተማመን፣ መከባበር፣ መነጋገር፣ በግልጽ ማውራት የሚሉ በጣም ብዙ የምንዘረዝራቸው ነገሮች አሉ እንጂ ብቻውን የሚቆም አይደለም። ስለተዋደዳችሁ ወይም ይሄ ኢሞሽናል ፊሊንጉ ስላለ ብቻ አብራችሁ ትሆናላችሁ ማለት አይደለም። ግን ያ ፊሊንግ ነገሮችን እንድታስተካክሉ ያደርጋቸዋል። ስለዚህ መተማመንን ካጣችሁት በጣም አስቸጋሪ ነው። በቃ ወደፊት ለመራመድ የሚያስችላችሁ አንዱ ነገር እኮ መተማመን ነው። አምነሽ ነው የምትደገፊው። አምኖሽ ነው የሚያወራሽ፣ የሚነግርሽ ይሄንን ስሜት ይህንን የመተማመን ነገር ካጣሹ ከሌለ በጣም አስቸጋሪ ነው። ያበቃለት የፍቅር ግንኙነት እንደሆነ ማወቅ ማረጋገጥ ትችላላችሁ። እንግዲህ ሰባት ነገሮችን ነግሬያችኋለሁ። እናንተም ደግሞ የሚሰማችሁን ስሜት ጨምሩበት። ስሜት ትልቅ ቦታ ስለሚይዝ ማለት ነው። ምን ይሰማችኋል? ደስተኛ ናችሁ? ስታዩት የሚቀጥል ይመስላችኋል? እነዚህ ነገሮች ደግሞ በራሳችሁ ጨምራችሁበት ያበቃለት የፍቅር ግንኙነት መሆኑን አውቃችሁ እንድትወስኑ ለማለት ነው። ዛሬ ይህን ቪዲዮ የሰራውላችሁ እንዴት አገኛችሁ? እስኪ ኮመንት ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮን ተመልክታችሁ ላይክ ሳታደርጉት እንዳትወጡ፣ ሁላችሁም ቪዲዮን ላይክ አድርጉት። በነገራችን ላይ ሁሉ ጊዜ ላይክ አድርጉ እምላችሁ፣ ዩትዩብ አልጎሪዝም ላይክ ሲደረግ ቪዲዮ ማለት ነው ለሌሎች ለብዙ ሰዎች ሪኮመንድ ያደርጓል ወይም ደግሞ ያደርሰዋል ማለት ነው ለዛ ነውና ሁሌ እኔም ቪዲዮ ስታዩ ላይክ አድርጋችሁ ጀምሩ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ሁላችሁንም ውድድ አደርጋቸዋለሁ። ቻው።